ቃልሽን አድምጬ በመኖሬ ቃሌን በመስማትሽ ከገላዬም በላይ ስትንፋሴ ትሁን ሽልማትሽ። ፍቅር ቸር ማድረጉን በእኛ ታይቶ ታምኖ ተከበረ። ሰውን የሚያሳሳው ከነፍስ ሌላ ሌላ ምን ነበረ? ውሰጀት እንግዲህ ውሰጀት ብያለሁ። ሕይወቴን ልሰጥሽ ተዘጋጅቻለሁ። አንቺ እኔ ጣልልኝ ሼሮ አምላክ ይክበር ለኔ ባይልልኝ እየታገኘሽ ነበር። ደመናት በሰማይ ቅርጽ እየፈጠሩ አይስሉም። ትተዋል የጓሮ ሰበዞዎች፣ አበቦች ረግፈዋል። ወፎችም ጠፍተዋል እንደ ድሎ አይመጡም። ሽማግሎች ዛፍ ስር ሸንጎ አይቀመጡም። ያልጠኑ ጥጃዎች እየፈነጠዙ መስክላ አይሮጡም። ልጆች ሲቆጧቸው ቶሎ አይደነግጡም። ሕፃናት አውቀዋል እንደ ልጅ አይፈሩም። በእሳት ዙሪያ ከበው ተረት አያወሩም። ከዕለታት አንድ ቀን አይባልም ቀረ ያልኖረውን ዕድሜ ልጅም እየኖረ ወንዞችም ደርቀዋል እያሉ አይፈሱም። ወጣቶች ደክመዋል ለሽበት አይደርሱም። ክረምትና በጋም ተናፍቀው አይመጡም። ቀኖቹ ሮጠዋል ምንም ጊዜ አይሰጡም። እየገሰገሰ እንዲህ እየጋለበ ጊዜ በቀን ፈረስ ዘመን ቢያስስም በዓመት በዓል ቀን እንኳን አመት በዓል አይደርስም። አሁን እንደ ድሮው አሁን ያለ አይመስልም። ቀብር ይፋጠናል፣ ለቅሶ አይደረስም። መርዶ አይተረክክም፣ ሞትም አይፈራ በሰርግ ቤት እንኳን አይሞቅም ጭፈራ ላደራ የሚበቃ ሰው አንሷል በአገሩ ጎረቤት አይመጣም፣ ጠንክሯል አጥሩ እናቶች በፍቅር ቡና አይጠጣጡም። ምን አገባኝ ያሉ የሰው ልጅ አይቀጡም። ሁሉም ነገር ቢኖር በቃ ምንም የለም። ጥም አይቆርጥም፣ ውሃ አይማርቅም፣ ቀለም ገበታ ላይ ያለም እህል ቆርሶ ይዞ መተክስ አያጣም። ይሰከራል ቶሎ በወጋ አይጠጣም። በቃ በቃ ደስታ የለም፣ በቃ ምንም የለም። ምኞቱም ተመኘ የድሮውን ነገር ጠቅሎ ሄደና አገር ከራሱ አገር አብሮ መብላት ቀርቶ ፍቅር የጠፋለት ደስታም ይጨክናል፣ ተስፋም ይጨፍናል። የፊቱ አይታይም በአሁን ይደፈናል። መልኩ አይናገርም፣ ተፈጥሮም ዝም ይላል። ሙሉ ሕይወት የለም፣ ሁሉም ባዶ ባዶ ባዶ ባዶ ይላል። አሁን የኛም ነገር ይህንን ይመስላል። ግን ተስፋ አለ፣ ሁሉም ነገር ጥሩ ይሆናል። ክዳር ዲሞክራሲ የሚለው ቃል የመጣው ከግሪክ ነው። ግሪክ ግሪክ እጭ ትንሽ እ ባለፈው እኮ ቱርክ ቃልችን ሲሄድ በዛው ከእግረ መንገድ አይቻታለሁ። እንዴ፣ ግሪክን አይተዋል? ታሪካዊ ቦታዎችን ጎብኝተዋል? እ አላት እንዴ ታሪካዊ ቦታ? ለነገሩ እንደ ቻይና ሸቀጣሸቀጥ ካለባት ብዬ ነበር። ሄድ አይ ከሄዱስ አይቀር እንደ ቅዱስ ጳውሎስ የሄደበትን ቦታዎች ስፍራዎቹን እንደ ፍጥሞ ደሴትን ራይ ዮሐንስ የታየበትን ቦታ ሁሉ አይቶ መምጣት ነበረ እንጂ እንደውኝ ቦታ ምንድን ነው? ድጋላ አደረጉ። እህ ነርስቶት እነ ፕሉቶ የተቀበሩበት ቦታ ሳይ ይመጣሉ። እዛ በዛ ነው። ምን ሊሆኑ እዛ ሄዱ? ተቀበሩ። ግሪኮች በጣም ጥሩ ህዝቦች ናቸው፣ ጥንታዊ ህዝቦች ናቸው፣ የጥበብ ህዝቦች ናቸው። እንደውም ስለ ኢትዮጵያውያን ምን ይላሉ? ኢትዮጵያውያን በጣም ደጎች ሩሮች ለስላሶች ናቸው ብሎ ስለ እኛ ሁሉ ይናገራሉ። ሆሜር ጊዜ ነው ይኔ ጎበዜኔ ልጅ በን ሆሜር ጊዜ ሮዶቱስ ጊዜ ነው እንግዲህ እንደዛ ያሉት። እንዲያውም እኮ የግሪክ አማልክቶች ለኢትዮጵያውያን ይሰግዳሉ ብለውም ጽፈዋል። ስቀመጥ ስነሳ ባዝን በትካዜ አልረሳ ማለኝ ያሳለፍ ነው ጊዜ ያወጋነውም ወግ ክፋት ደግነትሽ አንዳንድ ጊዜ ደግሞ ጨዋታና ሳቅሽ አልረሳማለኝ እንታ ተክሎ ካንጀቴ እንኳን አንቺ ቀርተ የፍቅርም በቤቴ የቆምንበት ቦታ ድቅን ይላል ፊቴ። እንኳን ቆሜ ቀበርም እኔ አላንቺ አልኖር ለምን ዝም አልሽ አትበሉኝ ቃል አይወጣም ካንደበቴ ከፊታችሁ የራኩለት ይመዘናል ሰውነቴ። እንኳን ንግግሬ ሳቄም ተተምኖ በሃሜት ይዋጣል በፌዝ ተጀቡ ነው ለምን አትበሉኝ እንደጋግማችሁ እግሬ ገና ሲርቅ ለማይቀረው እጭኮ ማለታችሁ አውቃለሁ ከፊቴ ልክ በጀርባዬ እንዳላችሁ ቃል ከጎጆ አጠገብ በረንዳው ላይ ቆሞ ስለሷ እያሰበ ደጋግሞ ደጋግሞ የጻፈውን ግጥም እያነበበችው የናፈቀው ፊቷን በእንባዋ አጠበችው። ቃልሽ ቀን ነበረው፣ ቃልሽ ቀን ነበረው፣ ቃልሽ ቀን ገደለው የሚለውም መግቢያ ዘጠኝ ጊዜ አንብባ ቃሏንና ቀኗን አንድ ላይ አስባ ማልትና ሌቱን አንድ ላይ ሰብስባ የገደለችውን ቀን ልክ እንዳወቀችው የናፈቀው ፊቷን። በንቦ አጠበች ሕይወት ዕጣ ውረድ የትሙ ብዙ ነው ቀን የገደልሽው ማውቀሽ ሳታውቂ ነው። በፀሐይቱና በጨረቃ መሃል በሰዓታት ዕጣ በቀን ማታ ክፍል ካንደኛው ትንፋሼ ቀጣዩ ሲቀጥል ስጠብቅሽ ነበር ከስትንፋሴ እኩል እዛው ነሽ አውቃለሁ እዚህ ነሽ መጥተሻል ልቤ ገራገር ነው እስከዚህ ያምንሻል የሚለውን መዝጊያ ዘጠኝ ጊዜ አንበባ ፎቶ ደብዳቤውን አንድ ላይ ሰብስባ ፍቅር የሰጣትን በፍቅር አስባ ልበ ገራገሩን ልቡን እንዳደማች ልክ እንዳወቀችው የናፈቀው ፊቷን በእንባ አጠበችው ወዲያ ነው ያንቻገር ወዲያ ነው ያንቻገር ወዲያ ነው ያንቻገር አይ አልጠይቅሽም ነገር አልጠይቅሽም ነገር ወዲያ ነው ያንቻገር አይ እንዳንችው ሰንቄ ወደዚያው ልሻገር ወዳጃ አስረሳለ ያለሽበት አገር ስሜ የባከነ በወዲያ ከተማ ምነዋለ ዝናችኝ በፍቅረሽ ሰታማ እንዳንችው ሰንቄ ወደዚያው ልሻገር ወዳጃ አስረሳለ ያለሽበት አገር ስሜጠ ፍቶ ሲብጠለጠል በከተማሽ ባንቺ ፍቅር መታማቱን እየሰማሽ እንዳልሰማሽ አሲሎሽ እንዴት ዝም አልሽ?